ምን ብሎ እንደዛ ታዩ? ቀረበ በለ አሳያቸው። ምን ይላል? ካሜራማሪ ማንም ነው የኔ ፍቅር ማች ምን እያደረጋችሁ? ብ ወንድማችን ይሳቅ መጥቷል። ልደቴ ነው ብራዘር። አፋቸ ልጅ መጣች። ሰላም ሰላም፣ እንዴት ናችሁ የዩትዩብ ፋሚሊዎቻችን? ሁሉ ሰላም ቤተሰቦች፣ ስላገኘኋችሁ ደስ ብሎኛል። እንዴት ናችሁ? አራት ቀን ምናምን ጠፍቻለሁ መሰለኝ። ሰሞኑን ትንሽ በአንዳንድ ሀጃዎች ነው እየጠፋ ነው ያው። እንግዲህ ስንመጣ ደግሞ እንደ አዲሱ በነገራችን ላይ በየአራት ቀኑ መተን አይደለም በየአንድ ሰዓቱ እንኳን ብንፖስት ሰላምታችን አይለየንም። ሁሌ በሰላምታ መጀመራችን ግዴታ ነው። በነገራችን ላይ ደግሞ ያው እንነፋፈቃለን ስለምንነፋፈቅ ሰላም መባባላችን ግዴታ ስለሆነ ነው። እንዴት ናችሁ ልኝ እናንተ እንዴት ናችሁ? አየራችን በዚህ ሰሞን በጣም ፀሐይ ነው፣ በጣም ያስጠላል። ራስ ሚታቱን ልነግራችሁ አልችልም። ዛሬ የተገኘ ነው እንግዲህ፣ ለየት ያለ ሰርፕራይዝ አለ። በጣም ደስ የሚል ሰርፕራይዝ አለን። ማሂን ቀጥረናታል። ያው ማሂን እንደምታውቋት በጣም ጥሩ ልጅ ናት። ኦብቪየስሊ ሁሉም ሰው ያውቃል፣ ከአንዳንድ ሰዎች በስተቀር በጣም የምትገርም ባህሪ ያላት በጣም ደስ የምትልጅ ናት። ሶ ከአርባ ምንጭ ጀምሮ ላሳለፍ ነው ጊዜ እስከዛሬ ለነበረው ሁኔታ ምናምን፣ ዛሬ ያው ደስ ብሎኛል። ማለቴ የደስታ ደግሞ አንዳንዴ የሆነ ነገር ስትቆርሱ አሪፍ ነው። ኬክ ላስቆርሳት ብዬ ኬክ አሰርቼ ቀጥሪያት እየጠበኳት ትገኛለው እና ኬኩ ሳይደርስ አልደወላትም ብዬ ነው። ያው ሰፈር አካባቢ እንደሆነች ነው ማቀው፣ ግን እዛው ኤሪያ ላይ ያለ ሆቴል ላይ ገብቼ ነው ኬክ ያዘዝኩት። ቤት ይመጣል ብላ ነው የምጠብቀው። በእርግጠኝነት እኔ እሷን ጠረቻት ወደዚህ ትመጣለች ማለት ነው። ስለዚህ ውዶች ኬኩን አብረን እንቆርሳለን። ያው ለጣፋጭ ሰው ደግሞ ጣፋጭ ነገር መጋበዝ ለመተወዱት ሰው ጥሩ ነው ብዬ እገምታለሁ። አይመስላችሁ? ምን ታስባላችሁ? በእርግጥ ጣፋጭ ሰዎች ብዙ ጊዜ ጣፋጭ ነገር አይበልም ይባላል፣ ግን ቢሆንም የተወሰነ ለበረካው ዝም ብለን ኬክ ቆርሰን መልካም ምኞት ለመግለጽ ያህል ነው። አንዳንዴ ለተለያዩ ለሌላ ሌላ ፕሮግራም ሳይሆን ለኬክም ሶሪ ለተለያዩ ፕሮግራም ብቻም ሳይሆን ለምትወዱትም ሰው ምናምን ኬክ መጋበዝ አለባችሁ ብዬ አስባለሁ። በጣም ነው የማመሰግነው። ኬካችን ደረሰ። ይሄ ሁሉ ሳህን ምንድን ነው? እኔ እና እሷ እኮ ብቻ ነው ያለን። ነው እንዴት ነው ደንደን ያለ ሁለት ሳህን አልግልን። ለነገሩ ደግሞ አንድ ይሁን አንድ ይሁን። እኔ እና እሷ በአንድ ነው የምንበለው። ሹካ ራሱ ሹካ ራሱ አንድ ይሁን። በአንድ ሹካ ምን ልታራርቅ ነው እንዴ? ሁሉ ሳህን አምጥተሽ እዚህ እና እንትን። እሺ ኬካችን መጥቷል። በጣም የእውነት በጣም ነው የምናመሰግነው። ናስ ምን ብሎ ቀረብ ብለ አሳያቸው። ምን ይላል? ካሜራ ማኔ የኔ ፍቅር ዋው። ደግሞ ማለት ነው ሽብርቅ አድርገዋት ነው የመጡት። እቺ ከላይ ያስቀምጧት፣ ጆሮ ናት ምንድናት? ነው ጆሮ ጌጥ ኦኬ። በነገራችን ላይ ይመስለኛል የዚህ ትርጉም የዚህ ኬክ ትርጉም፣ አንደኛ ዝች ጋ ጣፋጭ ኬክ አለ፣ ከዛ ሁለተኛ ደግሞ ከላይ ቸኮሌት አለ። እና እኔ ያለሁኝ ጣፋጭ ኬክ፣ እሷ ደግሞ ጣፋጭ ቸኮሌት አለች። ይሳቅ አተርጉምክ ትተረጉመዋለህ። ለማንኛውም ባባ እንትን ነው ቸኮሌት ነው ከላይ ያለችው እንትን ነው። ትርጉሙን ምን እንዳሰብኩኝ ታውቃለህ? ይሄኛው ኬኩ እኔ ነኝ፣ እኔ ይሳቅ ጣፋጭ ነው። ከዛ ደግሞ ከላይ ያለችው ቸኮላት ደግሞ ማሂ ጣፋጭ ናትና ሁለታችሁን ሁለታችሁም ጣፋጭ ናችሁ ነው ትርጉሙ። እንደዛ ነው። ይገርማል። ለማንኛውም እሺ፣ ቶይሌት ደርሼ መምጣት አለብኝ። የእውነት በጣም ወጥሮኛል። እሷ ከመጣች በኋላ የትም መንቀሳቀስ ስለማልፈልግ አሁን ደርሼ በመጣ ደስ ይለኛል። አረ፣ ፕሮግራም ማድመቅ እስኪ አስተናጋጭ መጠጫ በለት። አረ ጀሬ ደሞ የሚለው የኔ ፍቅር የኔ ፍቅር ማነች? በነገራችን ላይ ባንዳ ባንዳ ማለት ከሃዲኗ። ባንዳ ካሜራማን ይስጠ የሚባለው ይሄ ነው። እሱን እየሰደብከው ነው። የኔ ፍቅር ማንን ነው ማንን? አንተን ነው የእኔ ፍቅር። እኔ እኮ ወንድ ነኝ። አዎ አንተ ወንድ ነህ። ወንድ ነው። እሺ ወንድ ለወንድ የእኔ ፍቅር አይባባልም፣ እና ስለዚህ ሴቷን ነው የእኔ ፍቅር። ሴቷን። እሺ ባለ ማለት ማሂን ነው የእኔ ፍቅር። ማንን ለማለት ፈልገው? ደሞ የት ሄዶ ነው? ስማ፣ ዛሬ ደሞ ይሄ ካሜራማን ዱዳ ነው። እንትን በላት፣ ሹካ በላት። ይሳቅ የት ሄዶ? ወንድማችን ሽንት ቤት ሄዶ ቢሸና እንዴት መቶበት ቆሞበት ነው ማን ነው ቆሞበት ማለት አንተ? አንተ መጥቶበት ምግብ ላይ ሹካ ለምን ነው? የኛ ነው ሁሉም ነገር። አኑን ታቡታላችሁ ብዬ ገምታለሁ። ያው ዛሬ ለሌላ ነገር ነው ካሜራ ነገር ብሎ ነው የመጣውና ምናምን አለኝ ግዴታ ስለሆነብኝ ወይ ዳቦ ወይእዚማ እዚህ ነው እኛ ጋር ነው። ሹከው ደግሞ ሲጣፍር ኬኩ በእናታች ቸኮሌት ቸኮሌት ነው የሚለው። ለካ ተበጃት ያዘዘው ልጅ አይምጣ ተይው። እዚህ የነበረው ልጅ የት እንዳይመጣ ከምን ሰው ለነገሩ እንዳይመጣ ግን በጃችን አንበለው ቆመን ምናምን በነገራችን ላይ ልደቴ ነው ዛሬ። ቤተሰቦች በጣም የሚጣፍው የሀሰን ልደት ነው ዛሬ እና ኬኩን የኔ ፍቅር ብዬ መቼም ያንዋርን ያንዋር ፍቅር ብዬ አላከብርም። ስለዚህ ለምን ኬኩን አንበላውም? በቃ ዘጋኝ። እንደውም አልበላም። እንትን የሱን ፕሮግራም ለማበላሸት የኔ ፍቅር እስከ መቃለሽ ፍቅር ምናምን ይላል። ይህን የመሰለ ኬክ እሱ የኔ ፍቅር ነው። ፍቅር ምን ሆናን አንተ ብለው ፍቅር መጣ ተብለው ኬኩ ደም ለፊያ ምም ነው ነው በጣም ጣፋጭ ነች። እዚህ በጣም ነው ማለት ያለብን እና ማንት ነው እሱ ሲመጣ ነው የኔ ፍቅር

ልብብ እያየው መጀመሪያ ነበረ ምግቡ ጋር ነበረ። እንትን ንኩትና እንዴት ነው? ይሰር ምን ነው? አልገባኝም። ምን እያደረጋችሁ ነው? እየበላ ነው። አስተናገድ ኖ ኖ አይተ ምን ይታላችሁ እርቦ ነው ወይስ ምንድን ነው? እዚህ አንተ እርቦ ነው አልገባኝም። መጣ እዚህ ጋር መጣ፣ ኢሳቅ የታለ ሲል ካሜራማኑ ቆመበት። ምንድነው ያለው? ቆመበት ሽንቱ መቶ ሄዷል አለኝ። ከዛ ኖርማል ነው በቃ ብዬ እኔ፣ ምን ነው የደበረ የደበረ ነገር አለ እና ደግሞ ደውሎ የጠራኑላ እሱ ነው፣ ኑ የሀሰን ልደት ዛሬ እንደሆነ አውቋልና ሊያከብርልህ ነው ይሳቅ ልደትህን ብሎ ጠራኝ። ከዛ እኔ ደግሞ ያታውቃል እና ምን ይመጣል ይሰር ጥራት አስተናጋጁ ምን ይጨመር ምን አነሰ ስለበላን ነውር ነውዛይነዛማን ስለበላችሁ ምናምን ሳይሆን እኔ አከብርሃለሁ ማለት እኔ ና አንተ ያው ትንሽ ስርዓት አልበኝነት ይጎልሃል እኔ አንደኛ ነገር ማለት ነው እንደዚህ አይበላም ኬክ ማለት እንዴት ነው እየተዝረከረካችሁ ነው ያላቸው እንዴት አሃ ተርመጠመጥንብህ ህፃን ሆነን ጭቃ ያበካ ነው ያደረግነው ሁላችንም እንደዛ ነው ያደረግነው እሺ አሁን ምን አልከኝ ይሳቅ አሁን የሰው ፕሮግራም ያበላሻችሁት የምን ፕሮግራም የምን አንተ የኔ ፍቅር ስትል የአንተ ፕሮግራም ነው ነው ነው አኗር፣ የኔ ፍቅር ተብሎ የሰው ፕሮግራም አለ። ማናት ፍቅር? ያንተ ፍቅር። ኢትስ ኦኬ ምንም ማለት አይደለም። ሌላ እዛለሁ ግን እናንተ አኗር አረባ ከሄድ ወላ አይደል ሚጌ ነው የምነግርህ፣ ደምድ ነው የምንሄደው እንደ እኛ ፕሮግራም መገኘት አንፈልግም እንዴ እኔ የሶ ፕሮግራም አንለምረው። እኔ በነገራችን ላይ ከልጅነቴ ጀምሮ የሶ ፕሮግራም ሳደምቅ ነበር። አይደለም ፕሮግራም ያልተጠራበት መሄድ አንደኛ ስራት አይደለም፣ ስራት አልበኝነት ነው። ሁለተኛ ደግሞ ማለት ነው ቢያንስ እንኳን በስነ ስርዓቱ ኦልሰን ሁላችንም አንድ ላይ ብንቋርድስ ደስ ይለኝ ነበረ። እሺ ደበረህ? ይሳቅ፣ የደበረህ ነገር አለ? እሺ አልደበረኝም። እሺ አመሰግናለሁ። ግን አሁን ሄዱልኝ ከጋ ሌላ ረብሻ አልፈልግም። አረኛ ምንም ረብሻ አልፈልግም። የይሳቅ ነው ግን ለምን ወይ አንተ ወይ ወይ ቦታ ቀይርና ሌላ ኬክ ካለ ደግሞ ይሄ ብዙ ማይጣፍጥም፣ ያኛውን እንበላለን። ለምን እንደዚህ እንግዳ አብረን አንተ ዛሬ ገና ካሰብከው ነገር ዛሬ ያሰብከው ነው ልክ አንጥፈን ጠብቅ አያስፈልጋትም። እኔም ልነጠፍላት እችላለሁ። አሁን ግን ይሉልኝ የባካችሁ አንተ የባቡር ሀዲድ አለም ትነጠፍላት አለ በእግሩ አትረመድም ብላ ብላ ሲላ እንዴ ብሎ እንዴ ፍቅ መጣች ኖር ኖር ኖር ኖር ኖር የተከበሩ

ኦልሬዲ፣ ቅድም መጀመሪያ ስደውል ነበረ። ቦታ ፕሮግራም አለኝ እዚህ ቦታ ብያቸው ነው። እናንተ አንተ ነው

እሱ ቀይን ስሰበስብ የረሳሁት ነበር። በጣም የሚገርም ነገር እኮ ነው። ፋሚሊዎች እጅ ደግሞ አይደቅ ቀይን ስሰበስብ ብዙ ነገር ረስቻለሁ እና ይኸኛውን አላስታወስኩትም። ነይ ማች ልብስ

አላረክሽ። ፕሮግራምን ለማበላሽ ተጠር። ከዚህ በላይ ማን ታበላሸዋለህ? የምር አሁን ማለት እሺ፣ ምናምን ሌላ ጦርነት ፈልጋ። የምን ጦርነት? ምን ፈልገህ አንተ ማንና ነው? ኬክ ላይ የኔ ፍቅር ብለህ የኔ ፍቅር አኗር ነው። አይደለማ? ወይ እኔን አረደ እሷን ከሆነ ለምን እንደዛ ብለህ ትጠራታለህ? እና እኔ ምን ሰው ይጠይቀኝ? እኔ ቁጭ ብያለሁ። ነው የምታወራው ነገር ነው ነገር እኔ ነው አንተ ይሄ ልጅ ስራ ስለምንድን ነው የማታይዘው? እኔ ሂዱጣ እሱን ለምን ተቀበዋለሁ? አንተ ምን ማለት ነው? አንተ አከብረህ ነበር ሊድ አስተናጋጅ ሶፍት ሊድ አለ ነው። ሊድ ሊድ ነው፣ ግን አንተ ከዚህ በኋላ እሷ ጠገብ እንዳትደርስ ችግር ማፈልግ። እኔ ታከብር ከሆነ እሷ ጠገብ እንዳትደርስ ዛሬ ችግር መፍጠር አቸው ሶፍት ምንድነው የተፈጠረው? በጣም ተናዳል። ምንድን ነው ያወራችሁ? አልገባኝም። ምን አይነት ባህር ያላቸው ልጆች ናቸው? አንን ደግሞ አከብሮ ነ በዚህ ደረጃ እንደዚህ ይሆናል ብዬ አልገመትኩም ነበረ። አልገባኝም ። እኔ ስመጣ ሁለቱም አሉ። አንተ ተናደሃል። ምንድን ነው የተፈጠረው? የተፈጠረው ለምን ነበር የጠራኸኝ? እኔ አመሰግናለሁ ነበር